ላ አራት አምስት ሳ ሁሉ ተቀላ ብዬ የማስበው አንድ የረሱሉ ለ ስ ሰላም ንግግር ሁል ጊዜ የሚገርመኛል እሱ ምንድነው? ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ የሚለው ንግግራቸው ግራ ያጋባኛል እ የሰው ልጅ ይህን ንግግር ብቻ በመስማት ብዙ ነገሮችን ማስተካከል እንዳለብን እረዳለሁ ብዬ። ገብቶሃል። ማሻአላህ ተባረከላህ፣ አለይክ ረሱልን ተወዳቸዋለህ? ምን ያክል ተወዳቸዋለህ? ከእራስህ በላይ ስለዚህ የነሱ ንግግር አንድ ሶስት እስኪ ጥቀስ። በጣም ያስደንቅህ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ንግግር ጥቀስ። አንድ ሰው የረሱልን የሚወድ ከሆነ የሚወደውን ሰው ደግሞ የተወሰነ ንግግር ያውቃል። ተጽዕኖ የፈጠሩብህን ነብይ መሐመድ ሰለላሁ ዐለይሂ ወሰለም ንግግራቸውን ጥቀስ። ተው እንደበት ተው፣ ግዴለህ አንድ ንግግር። አይደለም እኛ እስልምናን አንፈልግም ሲሏቸውም እንደገና ለቀዋቸው ወደ ሀገራቸው እንዲገቡ ያደርጓቸውም ነበረ። ከዛም ወደ ሀገራቸው ሂደው ሙሐመድ ምን አይነት ሰው እንደሆነ ይናገሩም ነበረ፣ ለሀገራቸው ሰዎች መልከ መልካም፣ ጥሩ ባህሪ ያለው፣ በባህሪው ብቻ ሰዎችን የሚስብ የሆነ ስነ መግባሩ ፈጽሞ ከሰዎች ጋር የማይገናኝ የተለየ የሆነ ነው፣ በማለት ይመሰክሩ ነበር። ስለ ስነ መግባራቸው ብቻ ሲሉ ብዙ ሰዎች እስልምናን ተቀብለዋል። ስለ ቸርነታቸው ሲሉ ብዙ ሰዎች እስልምናን ተቀብለዋል። ባህሪያቸውም ሆነ ቸርነታቸው እንዲሁም ከዛ ውጭ ደግሞ ሰዎችን የማቅረብና ሰዎች ሲናገሩ የማዳመጥ ከህሎታቸው ለየት ያለ ነበር የነቢይ መሐመድ ሱለላህ ሰለላሁ ዐለይሂ ወሰለም። ለዚህም አላህ ስብሐት ወተዓላ እንዲህ ይላቸዋል ወኢንነከ ለዓላ ኹሉቅን ዐዚም

አንተ አንተኮ፣ ደረቅና ልበደንዳና ብትሆን ሚግረጨረጭ የሆነ ባህሪ ቢኖረህና ሰዎችን የማያስጠጋ ቢሆን ከአጠገበህ ሁሉም ሰዎች በተበተኑ ነበር፣ በማለትም አላህ ምስክርነቱን ሰጥቷቸዋል። ነቢ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ብዙዎች ሰልመዋል። የሰለሙትም በጦርነት ሳይሆን አብዛኛዎች ከጦርነት ውጪ ነው። አንድ ሰው እኮ በጦርነትና ባምባገነንነት ወደ እስልምና ቢገባ ኖሮ እስልምና ሲዳከም ወይም ደግሞ ነቢ ሙሐመድ ሰላ ሰለም ሲሞቱ እንደገና ወደዛ እምነቱ ይመለስ ነበረ። እስኪ ከሰሓባዎች መካከል አንድ ሰው እምነቱን የቀየረ ልትነግሩኝ የምትችሉ ከሆነ አንድም ሰው እምነቱን አልቀየረም። ምክንያቱም ወዶና ፈቅዶ እስልምና ባህሪ የሚባለውን ነገር እስልምናን፣ አስተዳደራዊ ሁኔታን በጠቅላላ ወዶትና ከራሱ በላይ አፍቅሮት ነው የገባው ወደ እስልምና። በዛ ጊዜ ቁረይሾችና እነዛ የሚያስቸግሩት ሙሽሪኮች ነቢይ መሐመድ ሰለላሁ ዐለይሂ ወሰለም የሚያስቸግሯቸው በሌላ መንገድ እንጂ በዚህ እናንተ በምትሉት መንገድ አይደለም። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ታማኝ ናቸው። ታማይናቸው፣ ጸባያቸው በጣም ምርጥ፣ መልከ መልካም ናቸው። ከሴቶች ጋር ማይላፉና ሴቶች ጋር ጊዜ የማያባክኑ ጊዜያቸውን በአግባቡ የሚጠቀሙ አይነት ነብይ መሐመድ ሰለላሁ ዐለይሂ ወሰለም እንደዛ አይነት ሰው ነበሩ። ከዛም ውጪ ትላልቅ የሆኑ ሰዎች ጋር ብዙ ጊዜ መቀማመጥን የሚያበዙ የሆኑ ነበሩ። ረሱላ ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃን ከማግበታቸው በፊት 25 አመት ሆኗቸው የ40 አመት ጎልማሳ ሴትን ነበር ያገቡት ኸዲጃን ማለት ነው። ኸዲጃ እስክትሞት ድረስ እንኳን በፍጹም በአንዲት ሴት ታምተው አያውቁም ነበር ነብይ መሐመድ ሰለላሁ ዐለይሂ ወሰለም። ታሪክን ሁሉ ዘግቦታል። ለምን እንደሆነ ማታነቡት ነቢ፣ ሁሉ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ኸዲጃን ተንከባክበዋትና ከዛም በኋላ ኸዲጃ ስትሞትባቸው በጣም አዝነው ነበረ። ያንን አመት ደግሞ ዓሙል ሁዝን የሐዘን አመት በማለትም ሰይመውታል። አስቡ እንግዲህ የ40 ዓመት ሴት የ25 አመት ወጣት ወንድ እንዲህ የወዳት ነበረ። ውዴታቸው ስሜታዊ አልነበረም። ብዙ ወጣትና ሸበላ የሆኑ ሴቶች ነበሩ በሰዓቱ በነሱ ጊዜ፣ በዛች በአረብ ምድር ላይ ህፃናት ማግባትን በጣም በጣም የተለመደና በነሱ ማህበረሰባዊ አኗኗር ነውር ያልሆነ ነበረ ይህን ማድረግ እየቻሉ ግን አንዲት የአርባ ዓመት ትልቅ ሴትዮ አግብተው ሐቋን ተወጥተው እስከ መጨረሻ ድረስ አብረዋት ሁነው እንዲሁም ስትሞትባቸው የሐዘን ዓመት ብለው ዓመቱን ሰይመው ነበረ በጣም ያዝኑና ያለቅሱ ነበረ ለዚህም አይሻ ትመሰክራለች እሷ ራሷ ማለት ነው አንዲት ሽማግሌ ሴትዮ ትመጣለች ከዛም ረሱል ሰለም ከላይ የሚያጠፏትና በጣም የሚወዷት የሆነች ቻላቸውን አወረዱና አነጠፉ ከዛ በኋላ እዛ ቦታ ላይ አስቀምጧት ያችን አሮጊት ሴትዮ ማለት ነው። ከዛም አይሻ በሩቁ ትመለከታለች ሲያወሩ ሲጫወቱ፣ የተለያዩ ወሬን ሲያወሩና በንግግሮቻቸው መካከል ፈገግ ሲሉና እንዲሁም አይናቸውን ባቁርቁር ሲል ትመለከታለች። አይሻ በጣም ተናደደች፣ ተበሳጨች፣ ቀናች። አሁንም ድረስ አንተ ትወዳታለህ ያችን ሽማግሌ አሮጊት የሆነች ሴትዮ እኔ አጠገብ ሁኜለህ በማለት ቅናቷንም ገልጻ ነበር፣ አይሻ ረዲየላሁ አንሃ። ሱብሃንአላህ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የስሜት ፍላ ጎት ቢኖራቸው ኑሮ የሞተችውን እንኳን ሞተችልኝ ብለው እነዚህ ያሉትን ወጣቶችን ነበር ለመንከባከብ ደፋ ቀና የሚሉት ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ውለታን አይረሱም ነቢ መሐመድ ሰለላሁ ዐለይሂ ወሰለም አንድን ሰው ከወደዱ ሁሌም ይወዳሉ አይረሱም እንዲሁም የሚወዱት ደግሞ ለጥቅም ሲባል አይደለም የሚያፈቅሩትም ለዛው አይደለም ለአላህ ሱብሐነሁ ወተዓላ መንገድ ሲባል ነው ይህ ናቸው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ከዚህም ውጪ ያልተነካ ብዙ ታሪክ አላቸው ስለ ረሱል ሰለላሁ ዐለይሂ ወሰለም ለማንበብ ከፈለጋችሁ ካዲያኖች ሳይቀር የጻፉትን ማንበብ ትችላላችሁ። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም እዚች ምድር ላይ ተጽዕኖ ፈጣሪ ከሚባሉት የበላይ ቀዳሚ ቦታ የያዙ ናቸው። ተጽዕኖ መፍጠር የሚቻለው በጦርነት ቢሆን ኖሮ ብዙ አይሁዳኖች፣ ብዙ ሰዎች አጥፊዎች ሆነው፣ ነገር ግን በአምባገነንነት እንጂ በተጽዕኖ ፈጣሪነት አይደለም የተጻፉት። ይህን ታሪክ ሁላችንም ልናውቅ ይገባል። ሰላም አለይኩም።